ነስጠልኝ እንዴት ናችሁ? እንደምን ዋላችሁ? ለሁለት ጉዳይ ነው የመጣሁት። የምች ቤት የኑን ተንፍስ መርሃ ግብር የሚባል እንዳለ ታቃላችሁ እያስባለሁ ዛሬ የምታዩት እና ደግሞ እንዲህ አይነት ፕሮግራም እንደምናዘጋጅ ምናልባት የማታውቁ ያልሰማችሁ ሰዎች ስለምትኖሩ ጥቂት ለአብራራን ወደ ዋና ጉዳይ ሄዳለሁ። ኑን ተንፍስ ማለት የዛሬ ሶስት ዓመት ትንሽ አለፍ ብሎ የተጀመረ በምች ቤት ቢሮ ውስጥ በሳምንት ሁለት ቀን በተለይ እህቶቻችን እና እናቶች መጥተው ያስጨነቃቸውን ያሳሰባቸውን የስራም ጉዳይ ሊሆን ይችላል፣ የትኛውም ማየት ጉዳይ መተው የሚተነፍሱበት ከባለሙያ ጋር የሚገናኙበት ለችግሮቻቸው ላስጨነቋቸው ጉዳዮች መፍትሄ የሚያገኙበት ፕሮግራም ነው። ይህን በመስራታችን ደግሞ በጣም ደስ የሚለን በጣም ብዙ እህቶች ስለተጠቀሙበት ማለት ነው። ይህንን ፕሮግራም ከቢሮ ከምናደርገው ውይይትና ተንፈሳ ውጭ ለም ደግሞ የተለያዩ እንቅስቃሴዎች እያደረገን ደግሞ አንተነፍስም አናወራም ለችግሮቻችን ለመፍትሄ አንሰጥን በሚል ከአንድ ወር በፊት በሴክሬት ቢዩቲ ኤንድ ስፓ ተገናኝተን ፀጉራችን እየተሰራን ሞሮኮ የተሰራን ሌሎች ነገሮች እግራችን፣ እጃችን፣ ጥፍራችን እየተሰራን ብዙ ነገር ስንወያይ ነበር እና እዚህ ፕሮግራም ላይ ያልተሳተፉ ሰዎች እና ደግሞ መሳተፍ ፈልጋችሁ በተለይ ሁለተኛው ዙር ላይ ስማችሁን የላካችሁልን አላችሁ። በአጋጣሚ በዛ ቀን ስላልተሳካ ወደ ሌላ ቀን አዛውረ ነው ነበር እና የፊታችን የፊታችን ማክሰኞ ይሄ የሴክሬት ቢዩቲን ሳሎን ኤንድ ስፓ ሄደን የምናደርገውን ነገር የምንዋቡበትን ቀን ወደ ማክሰኞ አዞረነዋል እና ማክሰኞ የሚመቻችሁ እን ተንፍስ ላይ መገኘት የምትፈልጉ ሰዎች ስማችሁን በመጻፍ በ0961071007 ወይም ደግሞ እዚህም ላይ ልታስቀምጡልን ትችላላችሁ። ከዛ ውጪ ቅዳሜ በ25 ሀይኪንግ አዘጋጅተናል። የተመዘገባችሁና እንመጣለን ብላችሁ ቃል የገባችሁም ሰዎች አላችሁ። ከዛ ውጭ ማንኛችሁም አሁን የምትሰሙት እና በሃይኪንጉ ላይ መሳተፍ የምትፈልጉ እናንተም እንደዚሁ በ0961 107 ላይ ስማችሁንና ስልካችሁን ብታስቀምጥልን መልካም ነው። በዚህ በሃይኪንግ ፕሮግራማችን ደግሞ ምንድን ነው ያደረግነው መሰላችሁ? የተለያየ ንግድ ስራ ላይ እየተሳተፋችሁ ያላችሁ ደግሞ ለመስራት የምትፈልጉ እህቶቻችን ትኖራላችሁ እንዴት አድርጋችሁ ደግሞ ቢዝነሳችሁ ራል ማድረግ እንዳለባችሁ ማሳደግ እንዳለባችሁ እንዴት መጀመር እንዳለባችሁ ከየት መጀመር እንዳለባችሁ ሁሉ ትፈልጋላችሁ። ሌሎችን ምርሰ ጉዳዮች አንስተን የምንወያይበትም ጭምር ነው። በእግራችን እንጓዛለን፣ ጤናችን እንጠብቃለን። የሚያስፈልግን ጉዳይ ላይ መማከር የሚያስፈልግን ጉዳይ ደግሞ እናማክራለን፣ ባለሙያዎቻችን ስላሉ በጣም በጣም አሪፍ ፕሮግራም ነው እና ዶሚ ሴት ስፖርት እንሰራለን ጠዋት ነው ከቤታችን የምንወጣው፣ አንድ ላይ ነው ሰብሰብ ብለን የምንሄደው። ቁርሳችን አብረን እንበላለን፣ ምሳችን አብረን እንበላለን። ከዛ የሚጠቅመን ደግሞ እውቀታችን እና ተሞክሯችን አግኝተን ተራራውን ወጥተን ተዝናንተን ንጹሕ አየር ተንፍሰን ወደ ቤታችን እንመለሳለን። እዚህም ላይ ሁላችሁም ብትሳተፉ በጣም ነው የሚጠቅማችሁ እና ጻፉልን፣ ደውሉልን፣ እንዲሁም ደግሞ ቀድማችሁ ተመዝገቡ እንላለን።